ከሆነ ሃይሚኒና ቡራን ማድረግ አለባቸው ማለት ነው። ሁለቱ ተለያይቶ እንዲሄዱ አንፈልግም ማለት ነው። እና ይህችን ቪዲዮ ተቀንጭቦ። ሰላም ውዶቼ፣ እንዴት ናችሁ? ሰላም ናቸው። ሰላማችሁ ብዝት ይበልኝ። ቤተሰብ ዛሬ እንግዲህ ተሽከርካሪ ወንበር ለጎጭ ብዩ ነው ይህን ቪዲዮ የምሰራላቸው ዩት ለየት ብለን የመጣ ነው ዛሬ ማለት ነው፣ የሚሰብ እና ውዶቼ፣ በጣም የሚገርማችሁ ነገር ያው ስለ እነ ብሩኬና ስለ ሀይሜ አንዳንድ ነገሮችን የሰማሁትን ለነግራችሁ ነው። ደግሞ የሰማነው ምንድን ነው? ደግሞ ብሩኬ ለአብርሽ ሚዜ ሊሆን ነው ተብሏል። እንግዲህ አላቅም፣ ይሄ ቪዲዮ ፈልጌ ፈልጌ በጣም ወጣሁት የሰው ሰው ላይ ነው። ትንሽ አጭር ቪዲዮ ነው ያዩት ማለት ነው። አጭር ቪዲዮ ከሰው ነው ያዩት። ያው እንትና ደግሞ ማን ነው ማርክ ደግሞ ለአራት ሰው ትኬት እችላለሁ ብሏል ማለት ነው። ለአራት ሰው ትኬት እችላሉ ስላለ እንግዲህ አንደኛ ሚዜ ሊያደርጉት ነው ማለት ነው። ግን ግን በቁመት በቁመት ከሆነ ደግሞ ብሩኬ የመጀመሪያው የመጀመሪያው እንትን ቢሆን ምንድነው ሚዜ ቢሆን በጣም ደስ ይለኛል። አንደኛ ሚዜ በጣም ደስ ይለኛል። ሀይ ሚዬ ደግሞ ለሩታ ሚዜ ብትሆን በጣም ያማራ ይሆናል። እንግዲህ ብሩኬ ደግሞ ሀይ ሚዬን ጥሎ ሊሄድ አይችልም አይችልም ዱባይ ድጋሚ ሊሄድ ሃይሚን ጥሎ። እንግዲህ አብርሽና ሩታ ሚዜ ማድረግ የምትፈልጉት ከሆነ ሃይሚን የና ቡራን ማድረግ አለባቸው። ማለት ሁለቱ ተለያይቶ እንዲሄዱ አንፈልግም ማለት ነው። እና ይሄቺ ቪዲዮ ተቀንጭቦ ነው ያዩት፣ ግን ማንም ላይ አብርሽ ላይም ሩታ ላይም እነ ብሩኬ ላይም ላገኙ አልቻልኩም፣ ግን የሆነ ቦታ ላይ ነው ያዩት ይሄን ነገር ማለት ነው እና በጣም ደስ ይላል ቢሆኑ እኛ በጣም ደስ ይለናል። ለምን ብሩኬም ሀይሚዬም በጣም ደስ የሚሉ ናቸው። ያው ከእነ አብርሽ ጋር አብረው ይሄዳሉ ማለት ነው። ደስ ይለን ነበር። ያው ያውም የአገር ልጆች ናቸው። ሌላ ሰው ሌላ ነገር ከሚመርጥ አብርሽ ራሱ እነ ብሩኬን፣ እነ ማርክን፣ እነ ማነው ስሙ ሙስሊሙ ልጅ ቢመርጡ ጥሩ ይመስለኛል ቤተሰብ። እና ይሄ በጣም ደስ የሚል ነገር ነው ያየሁት ማለት ነው እንግዲህ እባክህን እባክህን፣ ከቻላችሁ ሀይምዬንም እዚህ ላይ ብታደባልቋት ጥሩ ይመስላል። ለምን እኛ እንፈልግም፣ ብሩኪ ሀይምን ጥሏት እንዲሄድ ማለት ነው፣ ቤተሰብ። ስለዚህ ትናንትና ያው ያልመጡበትን ምክንያትም ለመነጋገር ምናምን ይሆናል ይሆናል፣ የቀርቡበት ነገር፣ እረፍትም ያው የሰው ልጅ ሁሌ ይሰራል፣ ሁሌ ሲሰራ ደግሞ ማረፍ እንዳለበት ነው። ቤተሰቦች ዬ የእኔ ፍቅሮች የእኔ ማሮች የመወዳችሁ ማለት ነው እንግዲህ ሁላችሁም ዛሬ እንግዲህ በተለይ በአማረ ሁኔታ ብሮኬም ሀይሜም ይመጣሉ ማለት ነው። ደስ ብሎን እንግዲህ ቪዲዮቻችሁ እናያለን። አዲስ ነገር ነው እንግዲህ የብሮኬም። ብዙዎቻችሁ ብዙዎቻችሁ እርግጠኛ ነኝ አይስፌር ነው ምላችሁ ብዙዎቻችሁ፣ የብሮኬ ስጦታ ምንድን ነው ምናምን ብላችኋል። እንግዲህ ይመስለኛል ይመስለኛል ብሮኬ ለሀይሜ ቤት ይሆናል። የሚሰጣት ቤት ሊሆን ይችላል። ዩኖ አንደርስታንድ ሚ የስ እና ኮፊ እየጠጣን እየተላላጥን ኮፊ እንጠጣና እናንተ ጠጡ፣ አይን አይኔ ናቸው ደግሞ ስትጠጡ ማለት ነው። ለምን መሰላችሁ? የኢትዮጵያ ቡና በጣም በጣም ይጣፍጣል። በጣም ቆንጆ ነው። ደግሞ ተወዷል። ቡና ግዙልኝ፣ እስኪ ከቻላችሁ ቡና ግዙልኝ። እሺ፣ ብርላኩልኝ፣ ቡና ግዙልኝ። እና አንድ ቀን ግን ሀይምዬና ብሩኬን ቤቴ ጋብዛቸዋለሁ፣ የአይስዌር ቤቴ ጋብዛቸዋለሁ። ቤቴ ጋብዝያቸው ይጠጣሉ፣ ቡና ቡና ይጠጣሉ፣ ምግብ ምናምን አድርጌላቸው

ብሩኬና ምን ይሻላል፣ ጋብዛችኋለሁ። እናንተ ብዙዎቻችሁ ለምንድነው ሃይሜና ብሩኬ ማታገኛችሁ ለምንድነው ዛፍዬ ለምን ለምትሉ ልጆች ደግሞ አንድ ቀን አገኛችኋለሁ። አዎ አገኛችኋውና እንግዲህ ጋብዛችኋለሁ፣ ከቻልኩኝ ማለት ነው። ቤተሰብ እናንተም ደስ ይላችሁ፣ እርግጠኛ ነኝ። በጣም ነው ደስ የሚላችሁ እኔ አንቺ አዎ፣ ዱባይ አግኝታቸዋለሽ አግኝተዋለሽ ብሩኬን እና ሀይሜን አይደል? ወይስ ብሩኬ ብቻዋን የሄደ ቀን ብሩኬ ሚስጥር እናንተ ነው። እዛ እኛ ምንም ሚስጥር የለንም። አይደለ፣ ቤተሰብ። ስለዚህ ውዶቼ በጣም ነው የምወዳችሁ በጣም ነው ማከብራችሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። እወዳችኋለሁ። ቢግ ላቭ፣ ቢግ ሪስፔክት፣ ኦል ማይ ፍሬንድ። ባይ ባይ።